በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንግዲህ ትላንትና ባነሳነው ሀሳብ ዙሪያ አባቶቻችን ከክብርት ከንቲባ ወይዘሮ አዳነች አቤቤ ጋር ባደረጉት ውይይት በእውነት ቤተ ክርስቲያንን የሚወክል ንግግር አይደለም ያልንበት የአራቱም አባቶች ንግግር ልክ አይደለም የምንልበት ነገር ምክንያታዊና እውነታዊ መሆኑን ትውልድ ይታዘበን ዘንዳ እንናገራለን። አባቶቻችን አሁንም ቡራኪያችሁ ድረሰን፣ የተናገራችሁት ንግግር ግን ልክ አይደለም ልክ አይደለም። ስለሆነም ልክ ነው ደግሞ የሚባል ነገርን ካለ መነጋገር ይቻላል። ከዛ በተረፈ ግን ማስተባበል አይቻልም። ምክንያቱም እናንተ በእግዚአብሔር ፊት የምትቆሙ እንጂ በአንድ ከንቲባ ፊት በእንዲያክል የተናገራችሁትን የምታስተባብሉበት ምንም ነገር የለም። ምክንያቱም ንግግራችሁ በአደባባይ ስላለ ስለሆነም ተወዳጆች ዛሬ ደግሞ የምንወዳቸውና የምናከብራቸው ከሳምንት በፊት በሎዛ ሚዲያ ላይ ስለ ቅድስት ቤተ ክርስቲያንና ስለ ማምላክ ወላዲት አምላክ ሽንጣቸውን ገትረው ሲናገሩ የነበሩ አባጻን ዛሬ ደግሞ ሸብለል ብለው ሌላ ነገር አመጡብን። ምክንያቱም አላልኩም ብለዋል። ለዛውም አልፎ ተርፎ በዓሉ የመስቀል ነውና የማምላክ ወላዲት አምላክን ስዕል ይዛችሁ ምስለ ፍቁር ወልዳን ይዛችሁ ስዕሏን ይዛችሁ እንዳትገኙ፣ ምክንያቱም እሱን ይዛችሁ መገኘታችሁ እሷን ራሱ ማዋረድ ነው የሚል ንግግር ተናገሩ እና በጣም ደነገጥኩኝ። በእውነት አባታችን፣ በእውነት በእውነት በእውነት ይባርኩኝ፣ ይፍቱኝ፣ ይባርኩኝ አባታችን። በእውነት አባ ሕፃን፣ በእውነት ለመናገር ቤተልሔምም እኮ ቀራንዮውም እኮ ሰላሳ ሦስት ዓመት ከሦስት ወር ሙሉ አብራው የነበረችው ከማንም በላይ ማምላክ ወላ የአዲት አምላክነች። እና መስቀሉን እንዴት ከሷ እንለያለን? ከመስቀሉ ስር እነሆ ልጅሽ እነሆ እናትሽ የተባለውን ነገር ከወዴት አዩት አባታችን እስ አባታችንን የአባ ሕፃንን ንግግር እንስማና ሬአክት እናደርጋለን። ተወዳጆች እንግዲህ እማንደራደርበት እውነት እኔ ጳጳሳት አይቼ ኦርቶዶክስ አያለንኩም ዘማሪያን አይቼ ኦርቶዶክስ ኦርቶዶክስ አባቶቼን ዘማሪያንን ሰባኪያንን እወዳለው አከብራለው፣ ግን አልል መጠመጥም ምክንያቱም ኦርቶዶክስነት ኩሩ ነው፣ የተቀበልነው ነው በሐዋርያዊ ቅብብሎች ነው። ስለሆነም ዛሬ የምናስበው እነ አትናቴዎስ እነ ጴጥሮስ እነ ጳውሎስ ብለን አሁን ያሉ አባቶቻችን በዛ ጉዳይ ላይ ካልተገኙ እያከብርናቸውና እየወደድናቸው ሀሳባቸው ልክ አይደለም ማለት የልጅነት ግዴታ አለብን። ምክንያቱም ማንም ከቅዱስ ቤተክርስቲያን አይበልጥምና ማንም ከቅዱስ ቤተክርስቲያን አይበልጥምና ቅዱስ ቅዱስ አባታችንን ከዚህ በፊት እንደምታውቁ፣ በአሜሪካ በነበረው ነገር ልክ አልሰሩም ብዬ ስናገር ስናገር ፓትርያርካችንን አንዳንዶች ዝምን ያላችሁት ምክንያቱም ያለ መረጃ እናወራም፣ ያለ ማስረጃ እንናገርም። ስለዚህ ያ ማለት ግን አባቶቻችን አለማክበርና አለመውደድ አይደለም። ምክንያቱም የሳተ መመለስ ስላለበት ከቅድስ ቤተክርስቲያን እና አራቱም አባቶቼ የተናገሩት ንግግር ልክ አይደለም ትላንት ብያለው። የሚያርመኝ ካለ መታረም እችላለው። ከዛ በተረፈ ዛሬ እንግዲህ አምስተኛ አባታችን ደግሞ አባ ህፃን የተናገሩትን እንሰማለን። በዚህ አጋጣሚ እንግዲህ ፍኖተ ጽድቅ እንግዲህ ከአምስት ወር ከ ስድስት ወር በኋላ እንግዲህ ሰሞኑን ያው በይፋ ዛሬ አንዳንድ ነገሮች ነበሩ እና ተመልሷል። መረጃና ማስረጃው ከራሳቸው ሲለጠፍ እንናገራለን። ምክንያቱም ምንጮቻችንን ማሳዘን አንፈልግም። ግን የትላንትናውን ስብሰባ ከወጣ በኋላ ከዛ በኋላ የተፈጠሩ ነገሮች ብዙ ነገር ፈጥረዋል። በዓሉ የሰላምና የደስታ የአንድነት እንዲሁም ደግሞ ንጉሱን አክብረን የምናልፍበት ይሆን። ከዛ በተረፈ በእውነት ይዛችሁ እንዳትገኙ ተብላችኋል። ለምንድነው ማንገኘው? ለዛውም ይዛችሁ እንድንቀሰቀስ ፈልጋችሁ ከሆነም አልገባንም። ቆሼ ላይ ጎረምሶቹ የሚያቃጥሉትን ጎረምሶቹ የሚቀዱትን ለምን ዝም አላችኋቸው? ስለዚህ ትውልድ መስማት አለበት ይህን እውነት። ወደ አባፃን እንሄድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በሀገር ውስጥም በውጭም ዓለም ያላችሁ። ሁላችሁም የመንፈስ ቅዱስ ልጆቼ እንኳን ለዋዜማ ለበዓለ መስቀሉ ለዋዜማ ዋዜማ አደረሳችሁ። ዛሬ በዚህ ለመምጣት የተገደድኩት ከሳምንት በፊት በሎዛ ሚዲያም ተገኝቼ ኢንተርቪ መስጠቴ ይታወቃል። ነገር ግን በዛ ኢንተርቪ ላይ እኔ መልእክቱን ያስተላለፍኩትን። ለበጎ አላማ ባላንስ አርጌ ግራና ቀኝ ሁሉንም እንደሚመጥን አርጌ የተናገርኩትን ነገር ከነዛ ውስጥ ቅንጭብ ቅንጭብ እያደረጉ እያወጡ ያን መልእክት ለሌላ ፍላጎት እንደየስሜታቸው ስለለቀቁት እዛም ላይ ኢንተርቪ ሙሉ ኢንተርቪ ላይም አይታችሁት እንደሆነ ይህን ሙሉውን እዩት ብዬ ግብዣዬን ሰጥቻለሁ። እየቆራረጣችሁ ግን ለተለያየ ዓላማ እንዳታውሉት የሚል ተናግሬ ያለሁ ይህ ማለት ደግሞ ያልኩት ነገር አልቀረም። አሁን ለሚፈልጉት ዓላማ በተለይ ከፊት ለፊታችን የሚመጣው የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ መስቀል የተገኘበት መስቀልን የምናከብርበት በዩኔስኮ የተመዘገበ ታላቁን በዓል የምናከብርበት ይህ በዓል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ በዓሏ ነው። የአደባባይ በዓል ከተባሉት አንዱ ነው። ስለዚህ በዚህ በዓል ላይ ደግሞ ሆን ተብሎ በዓሉን ለማደብዘዝ በዚህ መግለጫ እና በዚህ ምክንያት በዓሉን ለማድበዘዝ የሚካሄደው አካሄድ ተገቢ አይደለም። አሁንም ወደኋላም ወደፊትም ሕግ የራሱ መንገድ አለው፣ የራሱ አካሄድ አለው። በራሱ መንገድ አሁንም እየሄዱበት እንደሆነ ከሕግ አካላትም ሰምቻለሁ። በሕግ መንገድ ሁሉን ጥያቄያችንን እንጠይቃለን። ከዚህ በፊት እንዲያደርጉልን እንደነበረ አሁንም እያደረጉ እንደሆነ አውቄያለሁ። በዚህ መሰረት ማንኛውንም ጥያቄ ካላችሁ በአካልም በስልክም ደውሎ መጠየቅ ይቻላል። ከዛ ውጪ ግን በተለይ የእመቤታችንን ስዕል ይዘን ያለታ በመስቀል አደባባይ ከሚል ከዚህ ጋር አገናኝቶ አንድ ላይ ለማድረግ የሚሞከረው ነገር ሁሉ ህገ ወጥነት ነው። በዛ ቀን የምንሄደው መስቀል በዓል ለማክበር ነው። የመስቀል በዓል ደግሞ የምናከብረው በዛ ቦታ ላይ እንደሚታወቀው የቃለ እግዚአብሔሮች ይደርሳሉ፣ መዝሙሮች ይደርሳሉ። በስተመጨረሻ ደመራ በሚለኮስበት ሰዓት ግን ሁሉም ጠዋፍ ተሰጥቶት በጠዋፉ የመስቀሉን ብርሃን ደመራው ለመለኮሱ የሚያበስር ጠዋፎች ለእያንዳንዱ ይል። ከዛ ውጪ ግን ምንም አይነት ነገር ትሸርት ምንም አይነት ነገር ምልክት የሚያሳይ ነገር ይዘን እዛ ቦታ ላይ እንዳንገኝ። በተለይ የእመቤታችን ስዕል ይዛ ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው። እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝ ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ እየቆራረጣችሁ ለምትለቁትም ምንም የሚጠቅም ነገር ስለሌለ ከለቀቃችሁ ሙሉ ሀሳቡን ልቀቁት ካልሆነ ግን ለተለያየ ፖለቲካ ፍጆታ ሲባል እየተቆረጠ ከማይመለከተው ጋር እየተቆረጠ እየተቆረጠ የሚለቀቀው ነገር ለሌላም ሌላ መልእክት ስለሚሰጥ ከወዲሁ እንድትቆጠቡ በእግዚአብሔር ስም እያሳሰብኩኝ በዚህ አጋጣሚ ሎዛ ሚዲያም ይህንኑ እድል በድጋሚ ስለሰጠኝ የሚታረሙትን እንዲሁ እንዲያርም እድል ስለሰጠኝ በሚዲያው በራሴ ስምና እንዲሁም በቤተ ክርስቲያን ስም አመሰግናለሁ። ከዚህ በተረፈ እግዚአብሔር ይስጥልኝ። በዓሉ የሰላም፣ የፍቅር የአንድነት በዓል ይሁን እላለሁ። አመሰግናለሁ። ይኸው አባፃል ምንም ሳንቆርጥ አስተላልፈናል። እኔም እንግዲህ እንዳገኘሁት ግን ልክ አደለም፣ በአጭር አማርኛ አባታችን ልክ አደለም። የማምላክ ወላዲት አምላክን ስዕል ይዛችሁ ውጡ አትውጡ የምንባልበት ምንም አይነት ነገር የለም። በነገራችን ላይ ምን ነው ሲቀደድ አልተንገበገባችሁ? ለዛውም እኮ የተጻፈው ጽሁፍ ይሄ ነበረ፣ ከከንቲባዋ ጋር የነበረው ነገር ማለት ነው። ስለዚህ ይዛችሁ ውጡ አትውጡ ይዛችሁ ጦ አትውጡ። ማንም ለማስደሰት ነው ይዘን እንውጣ የሚል አካል ነበረ፣ ማንም አላለም። ግን ይዘን መውጣት መብታችን ነው። በነገራችን ላይ በሌላው ዓለም ተመልከቱ እንጂ እኛ ኮ መቅደሷ እኮ ሲከፈት መቅደ የጌታ መቅደሱ እኮ ሲከፈት እኮ ፊት ለፊት የምናየው እኮ ምስለ ፍቁር ወልዳ ነው። ቃል ስጋ ሆነ። ስለዚህ ይሄንን ይዘን መውጣት መብታችን ነው። ግን እንውጣ የዓለም ሰው የለም። አሁን ጉዳያችን አስከብሩልን ነው። ማስከበር ግን አትችሉ። ስለዚህ መታችሁ ማስተባበያ ትሰጣላችሁ። እኔ ሎዛ ሚዲያም ላይ ራሱ ጥያቄ አለኝ። በነገራችን ላይ በግልጽ አማርኛ ነው ጥያቄ አለኝ። የጻፈው መጽሐፍ ላይ ጥያቄ አለኝ። ነገራችን ላይ መመቻመቻ አያስፈልግም። እንደሰው እንደ ሰው ከሰው ጋር እንከባበራለን። ጥያቄ አለኝ

እኔ ሁሎት በታሰርኩ ጊዜ መተው ጠይቀውኝ አይደለ? አቋሜ በጣም ከማንም በላይ ከኔ ጋር እንቀራረባለን አባጻን አይደለ? በዛ በጥቁር ልበሱ ጊዜ ከእርሶ ጋር ነበር ስደዋወለ ነበረው። ያን ሁሉ እውነት ስናወጣ ዛሬ የት ሄዱ? እውነት ለመናገር ቢዝነስ ማለት ሲሆኑ ጥያቄ ነበረብኝ። ይህንንም ደውዬ ጠይቄዎታለሁ፣ እንዴት ይቻላል ወይ ብዬ ጠይቄዎታለሁ። ከዛ በተረፈ እንዲህ አይነት መግለጫ መስጠት አያሳፍርም? ምንም በሉኝ ነው፣ ከዚህ በኋላ የፈለጋችሁትም በሉኝ። እኔ ኦርቶዶክሳዊ ነኝ፣ ማህተቤን ማናችሁም አትቆርጡትም። የምናገረው ግን ትክክል የሆነው ትክክል ላለው፣ ስህተት የሆነው ስህተት። አባፃን ስህተት ነው የተናገሩት። እሞት አለው ምናምን ዘራፍ ሲሉ አልነበረ እንዴ? ከእሷ የሚበልጥብን የለም ሲሉ አልነበረ እንዴ? እኛ እኮ ከእሷ የሚበልጥብን እንዴት እሱን እኮ ያገኘ ነው፣ በእሷ ኮ ነው። በነገራችን ላይ ቃል ስጋ ሆነ የሚለው እውነት ያ ነው። በነገራችን ላይ ስለዚህ እንደ ይህንን ለማደብዘዝ የሚያደርጉት ነገር፣ በህዝቡ ዘንድ ጸብ የምትረጩበት ነገር ቢቆም ይሻላል። አርፋችሁ ቁጭ አትሉም? እስከ መቼ ነው ቤተ መንግስት ቤተ ክርስቲያንን የሚያሽከረክራት? እስከ መቼ ነው አራት ኪሎ አምስት ኪሎ የሚያሽከረክራት ትላንት በአራቱ ንግግር ደንግጠን ተሳቀን ነበረ። እርሶም ዛሬ ደግሞ መጡና የተናገሩትን ቀለበሱ። አንድ ጀግና ተናገሩ ብለን ሳምንት ሳይሞላል፣ እኔ እንኳን ሪያክት አላደረግኩበትም። በእርሶ ንግግር አልተናገርኩኝም። ጥርጣሬ ኖረኝም አይደለም በእውነት ከዛ በተረፈ ትላንትና ስምንት ሚሊዮን ብር የሚፈጅ ምናምን ላላችሁት አባፃን፣ እኔ ራሴ ከታምራት ሲጄ ጋር ሙሉ፣ በእውነት በኢትዮጵያ የእሱን የሚያክል ሳውንድ ሲስተም እና ስቴጅ ያለው የለም። በነገራችን ላይ ሲጄ ታምራት፣ ሐዋርያው ታምራት ታረቀኝ የሚባል ተነጋግረን አልነበረ እንዴ ያን ስቴጅ? ይሄ ቅራቅንቦ የተሰባበረን ቆሼ ቆንቦሮ ስምንት ሚሊዮን ብር ምናምን ብላችሁ ምት የትኛው እምነት ነው ስለተሰጠው ነገር እንደው ሲያመሰግንና ሲያወድስ የሆነ ነገር ሲል የእኛ ብቻ እንደገና፣ ነውር እኮ ነው። በነገራችን ላይ በእርሶ ዘመን ነው ይህን ክብር ያየ ነው። በደርግ ዘመን የተቋረጠውን ነገር በኢህአዴግ ዘመን ተቀጥሎ ብዙ ነገር አላየንም። እንዲ ይታዘበናል እኮ ታሪክ፣ ይታዘበናል ታሪክ ካላወቃችሁ ለላ ብላችሁ ከዛ በተረፈ አንዲት እየደወለችና እየጠራች የምታስፈራራችሁን ሴት አንድ የሚያስፈራራችሁን ብልጽግና ይዛችሁ ህዝቡን ወኔ ገ የሌለው እንዳታደርጉ። እኛ መቼም ቢሆን መቼ አንደራደርም በሀገራችንና በሃይማኖታችን። ስለዚህ ይዛችሁ አትውጡ። አሁን ይዞ ወጣ ተብሎ ትውልዱ እንዲቀጠቀጥ ነው አደለም። መብት እኮ ነው በነገራችን፣ ይዘን የመውጣት እሬቻ ላይ ይኸው ላሳያችሁ። እሬቻ ላይ ይህን ልበሱ ይህን እንትን በሉ ይባላል። አይባልም መብታችን እኮ ነው። በነገራችን ላይ መብታችን እውነት ዝግጅት እኮ ቢኖራችሁ እኮ የእኛ የቤተክርስቲያናችን ሎጎ ያለበት አረንጓዴ፣ ቢጫ፣ ቀይ የሆነውን ሰንደቅ በደንብ አድርጋችሁ አሳትማችሁ ሞልቷል። በደንብ አድርጋችሁ አሳትማችሁ ማረግ ትችሉ ነበር። ግን ይሄን ልበሱ ይሄን አትልበሱ፣ ይሄን ቀይ አረንጓዴ እንዴት ተተረማመሰ ልበስ ብሎት ነው ነደቻ የሚለብሰው? እና ክብሯን ማዋረድ ኩራት አይደለምና፣ አባህፃን ለምን እንደተሸበለሉ እኔ ያልገባኝም። ከልብ ነው የምወደው፣ ደግሞ በጣም በጣም ወዳጅ እንደሆነ ያውቃሉ። በጣም ብዙ ነገር አብረን ሰርተናል በእኔ ሚዲያ ላይ፣ ግን ያው እንግዲህ አቋም ጉዳይ ነው። ከዛ በተረፈ ግን በዓሉ የሰላም ይሆንልን። ግን ጥያቄ ውስጥ ገብታችኋል፣ አምስታችሁ ጥያቄ ውስጥ ገብታችኋል። በአጭር አማርኛ በአጭር አማርኛ አምስታችሁም ጥያቄ ውስጥ ገብታችኋል። እኔ ወዳችኋለሁ፣ አከብራችኋለሁ፣ አንደራደርም በቅዱስ ቤተ ክርስቲያን ምንም በሉኝ። አሁን ጸጋዬ እንድትመልሱት እንዳሰባችሁም እናውቃለን፣ እንቀጥላለን። ኦርቶዶክስ ተዋሕዶነቴ ማንም አይሰጠኝም፣ ማንም አይነሳኝም። ወዳችኋለሁ፣ አከብራችኋለሁ። ከዛ በተረፈ ግን ትውልድ ይመረምራል፣ ትውልድ ያል እንደሌላው ተልመጥምጭ የምቀመጥበት ነገር የለም። እናንተ አሰላ ላይ ሶስት ሰዎች ሳምንት ሆናቸው ከተገደሉብን፣ አባትና እናት ልጅ፣ ወታችሁ ድምፅ ሆናችኋል። በዚህ ወር ብቻ እውነት ለመናገር ስንት ሰው ነው የተገደለብን? ወታችሁ ተናግራችኋል። ከዛ በተረፈ በዓሉን እንደ እሬቻ ሌላ ነገር ውስጥ ልትወስዱ ከሆነ መብታችሁ ነው። ከዛ በተረፈ ግን ቤተክርስቲያን በእውነት በእውነት በእውነት በእውነት ስንዱን መቤት ናት? እንዲህ አይነት ሊደርሽፕ አይቻላቅ ስለሆነም እውነትን እውነት ማለት አለብን። በእርግጥ በዓሉ የመስቀል ነው ብለዋል፣ ተሳስተዋል። በዓሉ የመስቀል በዓል የምናከብረው መስቀሉን ቢሆን መስቀሉ ስር ያለችው ማምላክ ወላዲተ አምላክ ነች፣ ቅዱስ ዮሐንስ ነው። ስለ ጌታ ግማደ መስቀል ስናስብ ከጅማሬ ጀምሮ ከዘፍጥረት እስከ ራዕይ ቤተክርስቲያን በቲያትር መልክ በአርት ሰርታ ታስቀምጣለች። ለምን አስፈራችሁ? የማምላክ ወላዲተ አምላክ ምስለ ፍቁር ወልዳል ለምን አስፈራችሁ? እችን ጥያቄ ውስጥ አድርጉ። እግዚአብሔር ፈቅድና ብንኖር እንደገና እንገናኛለን። ትውልድ ንቃ፣ መልእክቴ ነው። አባቶቻችን በዚህ ያክል ይሆናሉ ብዬ አላሰብኩም እና ወይዘሮ አዳነች አቤቤ እያስፈራራቻችሁ እንደፈለጉ የምትሆኑበትን ነገር በጣም ከአንድ ከማይረባ ሊደርሺፕ መስቀል ቅደም መልእክቴ ነው። መስቀል ቅደም፣ አላማ ቅደም መልእክቴ ነው። ብንያም ሽታ ነኝ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። የማልደራደረበት ሁለት ነገር ኦርቶዶክስ ተዋሕዶነቴ ደግሞም ኢትዮጵያዊነቴ። የሚገለባበት ዓላማ የሌለኝ ኩሩ ኢትዮጵያዊ ኩሩ ኦርቶዶክሳዊ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም።